ጤና ይስጥልን ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃዎች ይዤላችሁ ቀርበውን የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በቅድሚያም አርዕስተ ዜና በአዲስ አበባና ና አካባቢው ቀጠና ቃለ ሕይወት የደቡብ ምስራቅ ህብረት ወጣቶች አገልግሎት ዘርፍ ለመሪዎችና ና እጩ መሪዎች ስልጠና ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና ና አካባቢው ክልል በአብዲኖ አጥቢያ መጋቢ ሹመት አካሄደ። በአዲስ አበባና በአካባቢው ቀጠና ቃለ ሕይወት የደቡብ ምስራቅ ህብረት የወጣቶች አገልግሎት ዘርፍ ለመሪዎችና እጩ መሪዎች ስልጠና አካሄደ። ባልደረባችን አማኑኤል ሌብሶ ተጨማሪ ያለው በአዲስ አበባና አካባቢው ቀጠና ቃለ ሕይወት የደቡብ ምስራቅ ህብረት ወጣቶች አገልግሎት ዘርፍ ጥቅምት 2018 ዓ ም በአመቱ ሁለተኛ ጠቅላላ ጉባኤ በህብረቱ ለሚገኙ የአምስት አጥቢያ ቤተ ክርስቲያን ወጣት መሪዎች እንዲሁም የወጣቶች አገልግሎት ስር የሚገኙ አገልግሎት ዘርፎችን የሚመሩ መሪዎችንና በሚቀጥሉት የምርጫ ጊዜያት እጩ ሆኖ ለሚቀርቡ መሪዎች በአጠቃላይ 200 ለሚጠጉ መሪዎች ስልጠና በጸጋ ቃሊዮት ቤተ ክርስቲያን ሰጥቷል። በዕለቱም የጸጋ ቃሊዮት የአምልኮ ቡድን በአምልኮ ያገለገሉ ሲሆን የህብረቱ ምክትል ሰብሳቢ ሶፎንያስም እንደ አዲስ አበባ በህብረቶች እና በቀጠናዎች ላይ አስፈላጊውን ተሳትፎ አጥቢያ ቤተ ክርስቲያን እያደረገች እርስ በርስ በመያያዝ የመንግስቱን ስራ ልናፋጠን ይገባል በማለት ተናግረዋል። በመቀጠልም በዕለቱ ስልጠናውን የሰጡት መጋቢ አበራ በአስተምሮ ጥራት ቅይጣዊነትን መከላከል በሚል ርዕስ ስልጠና ሰጥተዋል። በስልጠናውም የጤናማ አስተምሮ ምንነት በሰፊው መነሳቱ ተገልጿል። በማጠቃለያቸውም ቅይጥነትን ለመከላከል መጽሐፍ ቅዱስን ማንበብና እንደ ቃሉ መኖር አስፈላጊ መሆኑን ተናግረዋል። መረጃውን ከኢትዮጵያ ቃልቤት ቤተ ክርስቲያን የህዝብ ግንኙነት አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በአብዲ ኖኖ አጥቢያ የመጋቢ ሹመት አካሄደ። ባልደረባችን ቤተለይም ደረጃ ተጨማሪ ያላት። እሁድ ጥቅምት 2 ቀን 2018 ዓ.ም በአብዲ ኖኖ አጥቢያ የመጋቢ ሹመት ስነስርዓት ሲካሄድ ከቤት እምነቱ በመወከል መጋቢ ሽፈራው ራጋ እና የቤተ ክርስቲያኒቷ ምዕመናን አገልጋዮች ተገኝተዋል። የጸሎትና የዝማሬ ጊዜ የተካሄደ ሲሆን መጋቢ ሽፈራው ራጋ ጌታ የበላይ መሆኑን ይታወቅ በሚል ርዕስ ሐዋርያ ስራ ምዕራፍ ሶስት እና አራት ያለውን ቃል በማካፈል የጊዜውን የእግዚአብሔርን ቃል መልእክት አስተላልፈዋል። በመቀጠልም የመጋቢ ተመስገን አጉማ የሹመት ስነ ስርዓት በማስፈጸም ጸሎት በማድረግ ፕሮግራሙ ተጠናቋል። መጋቢ ተመስገን አጉማ ከ2003 ዓ ም ጀምሮ እስከ 2018 ዓ ም ድረስ በወንጌላዊነት በአጥቢያ ማገልገላቸው እና መልካም የህይወት አገልግሎት ምስክርነት ያላቸው መሆኑ ተገልጿል። መረጃውን ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ማህበራዊ ትስስር ገጽ ላይ ያገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባ እና አካባቢ ክልል የአዳዲስ አጥቢያዎችን ስልጠና ከሄደ ባልደረባችን አማኑኤል ልብሶ ተጨማሪ ያለው ቅዳሜ ጥቅምት አንድ 2018 ዓ.ም በክልሉ ቢሮ የአዳዲስ አጥቢያዎች ስልጠና ማለትም የሱሉልታ ሹፉኔ፣ ቡርቃነጋ፣ ቡርቃኖኖ፣ አብዲ ገፈርሳ፣ ገፈርሳ ቾሪሳ አጥቢያዎች ሲሆኑ፣ መሪዎችና መጋቢዎች ስልጠናው ላይ ተገኝተዋል። የቤተ እምነቷ ደንብና መመሪያ ላይ ስልጠና የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ የሰጡ ሲሆን በሂሳብ አያያዝና አስተዳደራዊ ጉዳዮች ላይ ለአጥቢያ የሂሳብ አያያዝን በተመለከተ የቤተ እምነቱ የአስተዳደርና ፋይናንስ መምሪያ ኃላፊ የሆኑት ወንድም አራርሳ ጎንፋ ስልጠና ሰጥተዋል። ከየአጥቢያዎቹ ተወክለው የመጡ መሪዎችና መጋቢዎች ጌታ መልካም ጊዜ እንደሰጣቸው በመግለጽ ለቀጠል የሚኖራቸው አገልግሎት ትልቅ ግንዛቤ እንደፈጠረላቸው ተናግረዋል። መርዚያውን ከኢትዮጵያ ሙሉ ወንጌል ቤተክርስቲያን የማህበራዊ ትስስር ገጽ ላይ ያገኘ ነው። የመሰረተ ክርስቶስ ሴሚናሪ የድሬዳዋ ካምፓስ ተማሪዎችን አስመረቀ። ባልደረባችን ያደት መላኩ ተጨማሪ አላት። በተጨማሪም ከመሰረተ ክርስቶስ ቤተ ክርስቲያን የምስራቅ ኢትዮጵያ ክልል አጥቢያዎች የተወጣጡ 25 የልጆች መምህራን ላለፉት አስር ወራት መሰረታዊ የመጽሐፍ ቅዱስ ትምህርትና የልጆች አያያዝ ዙሪያ ሲማሩ ቆይተው በሰርተፍኬት ተፍኬት መርሃ ግብር በተመሳሳይ ቀን ተመርቋል። በድግሪ ከተመረቁት ሰላሳ ተማሪዎች ውስጥ 19 ተማሪዎች የኢቫንጀሊዝም ሚሽን ኢትዮጵያ ሙሉ ወጪያቸውን ሲሸፍን 25 የልጆች መምህራኑም ኢቫንጀሊዝም ኮሚሽን በድሬዳዋ ባስገነባው የስልጠና ማዕከል ትምህርታቸውን እየተከታተሉ መሆናቸው ተገልጿል። የኢቫንጀሊዝም ሚሽን ኢትዮጵያ በድሬዳዋ ባስገነባው በዚህ የስልጠና ማዕከል የተለያዩ መንፈሳዊ አገልግሎቶችን እና ማህበራዊ ስራዎችን እየሰራ የቆየ ሲሆን ባለፉት ዓመታት በስልጠና ማዕከል ከድሬዳዋ እና ከሌሎችም የመሰረተ ክርስቶስ ክልሎች በርካታ የቤተ ክርስቲያን መሪዎችን እና የወንጌል አገልጋዮችን የአቅም ግንባታ ስልጠናዎችን ወስዷል። በተለይም ሚሽኑ ሙሉ ወጪያቸውን ሸፍኖ ያስ ተማራቸውን አገልጋዮች ከተመራቂዎች ጋር ለሶስተኛ ጊዜ መሆኑን የአገልግሎቱ ዳይሬክተር መምህር አዲሱ ለገሰ ገልጿል። ሚሽኑ መሰረተ ክርስቶስ ቤተ ክርስቲያን የያዘችውን ወንጌልን ማሰራጨት ያመኑትን ደቀ መዛሙርት የማድረግ አገልጋዮችን የማፍራትና ማብቃት እንዲሁም ሁለንተናዊ አገልግሎትን የመስጠት አላማዎች ከግብ ለማድረስ ባለፉት 30 ዓመታት በኢትዮጵያ እያገለገለ ይገኛል። የኤቫንጀሊዝም ሚሽን ኢትዮጵያ በመሰረተ ክርስቶስ ቤተ ክርስቲያን ዋና ቢሮ ስር ከሚንቀሳቀሱ የአገልግሎት መምሪያዎች መካከል አንዱ እንደሆነም ቤተ ክርስቲያኒቱ ገልጻለች። ውጅ ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በነበራቸው ሰፊ አገልግሎት የሚታወቁት አባት አቶ ደስታ አቡባ ከዚህ ዓለም በሞት ተለዩ። አቶ ደስታ አቡባ በዚህ ቤተክርስቲያን በተለያዩ የአመራር ኃላፊነቶች ከማገልግላቸውን በላይ ለወንጌል ሲሉ ብዙ ዋጋ የከፈሉ በብዙ መሰጠት በደስታና በፍቅር መስታሊነት ያለውን ህይወትን የኖሩ በብዙዎች ዘንድም በመልካም ምግባራቸው የሚጠቀሱና የሚመሰገኑ አባት እንደነበሩም ተገልጿል። በተለይም ማዕከላዊ ሲኖዶስን በአዲስ በመልክ ማደራጀትና በመምራት ረገድ የነበራቸው ድርሻና ለዚህም የከፈሉት ዋጋ ሁልጊዜ በአድናቆት እየታወሰ የሚኖረ እንደሆነም ነው የተጠቀሰው። በጌታ ስለነበራቸው እምነትና ህይወት ምንጊዜም ሊዘነጋ ስለማይችለው ልዩ ማንነታቸውና ምሉዕነታቸው ጌታ እናመሰግናለን ያለችው ቤተ ክርስቲያኒቱ እርሳቸው በአካል ቢለዩን ለቤተ ክርስቲያንና ለአሁኑ ትውልድ ትተው ያለፉት መልካም ተግባራቸውና ምሳሌነታቸው ሁልጊዜ እየታሰበ ና እየተዘከረ ይኖራል። በመልካም ስም ተሰናብተዋል። የትጉና ታማኝ ባሪያ ሽልማት ከ ጌታ ዘንድ እንደሚሆንላቸውም እምነታችን ጽኑ ነው በማለትም በፌስቡክ ገጿ ላይ አስፍራለች። የኢትዮጵያ ወንጌላዊት ቤተ ክርስቲያን አመራርና ምእመናም በሙሉ ለአባታችን ለአቶ ደስታ ቦባ ቤተሰብ ና ቤተ ዘመድ እንዲሁም ለወዳጆቻቸው ሁሉ እግዚአብሔር መጽናናቱን እንዲያበዛ እንደሚጸልዩም አሳውቀዋል። መረጃውን ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አገኘ ነው። ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃዎቹ ጋር አብሬ ቆይታ ሳረግ የነበርኩት እኔ ቃል ኪዳ እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ